ሰላም ሰላም ያ ሁሉ የሁሉም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በዛሬው ዝግጅታችን ኮንቨርሴሽን ወይም ሰላምታ መለዋወጥ እና እንደዚሁ እናንተ በከሰዓት ጠዋትና በተለያየ ሰዓት ባገኛችሁት ሰዓት ለመቀያየር ሰላምታ ለመቀያየር በእንግሊዝኛ ወይም በአማረኛ ምን አይነት ወርዶችን ወይም ምን አይነት ቃላትን እንደምትጠቀሙ ጄኔራላይዝ አድርገን እንደዚሁ ለጾታም ሆነ እንደዚሁ ለተከበሩ ሰዎች ወይም ለተለያየ ሰው በተለያየ ሌብል ላለ ሰው ምን አይነት ወርድ እንደምትጠቀሙ ይጠቅማቸዋል ብለን ያሰብነው እና ለእናንተ ይመቻል ብለን ባሰብነው መንገድ ይዘንላችሁ መጠናል። ሳብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እስከ መጨረሻው ተከታተሉን። ጀምራችሁ አትወጡት፣ በእርግጠኝነት ታተርፉበታላችሁ። እሺ፣ በመጀመሪያ ለምሳሌ ለወንድም ሆነ ለሴት ምክንያቱም ጀንደር አይደንቲፊኬሽን ወይም ጀንደር አይዴንቲፋይ የሚያደርግ ነገር ስለሌለ ለወንድም ለሴትም እንዴት እንደምትጠቀሙ እናሳያቸዋለን። ለምሳሌ ሄሎ ብንል ጤና ይስጥልኝ እንላለን ማለት ነው። ሴትም ሆነ ወንድ ጉድ አፍተርኑን ብንል፣ ለምሳሌ ከሰዓት ላይ ላገኘነው ሰው እንደምን ዋልክ ወይም እንደምን ዋልሽ። ይኸው በአማርኛ ሲሆን ዋልክ ወይም ዋልሽ እንላለን ማለት ነው። በእንግሊዘኛው ሲሆን ደግሞ ጀኔራሊዛ አድርገን ጉድ አፍተርኑን፣ እዚህ ጋር ጉድ አፍተርኑን ስንል ጀንደር አይደንቲፊኬሽን የሚያደርግ ወይም ፕሮናውን ወይም ናውን የለም። ፕሮናውን ካለ ሂ ሺ ካለ ለሴት ነው ማለት ነው፣ እንደምን ዋልሽ። ወይም ደግሞ ናውን ካለ የሴቶች ሴሌክት የተደረገ ናውን አስቴር ሰምቲንግ ወይም እንግዲህ ለሴቶች ወይም ለወንዶች የሚሆን ናውን ካለ ለወንድ እንጠቀማለን፣ ለሴት ከሆነ ለሴቶቹ እንጠቀማለን ማለት ነው። ግን ከዚህ ላይ ጀንደር አይደንቲፋይ የሚያደረግ ነገር ስለሌለ እናንተ ጉድ አፍተርኑን አበበ ወይም ከበደ ወይም ገመችው ብትሉ ወንድ ከሆነ እንደምን ዋልህ ልትሉ ትችላላችሁ ማለት ነው። ጉድ ኢቪኒንግ እንደዚሁ ታይም አይደንቲፊኬሽን እንጂ ጀንደር አይደንቲፊኬሽን ስለሌለው ጉድ ኢቪኒንግ ስንል ደና አመሸህ ወይም ደና አመሸሽ ማለታችን ነው። ስለዚህ ጀንደር ከዚህ ላይ አይመለከተውም ወይ ጾታ የሚባለው ነገር እዚህ ላይ ተጽዕኖ አይፈጥርም፣ ከወርዱ ላይ። ስለዚህ እናንተ ለሁለቱም ትጠቀማላችሁ ጉድ ሞርኒንግ ብንል ጠዋት ላይ ላለ ሰው እንደምን አደርህ ወይም እንደምን አደርሽ እንላለን ማለት ነው። ስለዚህ ከዚህ ጋም ጀኔራላይዝ የሆነ ወርድ ነው። እናንተ ለምታገኙት ወንድ ወይም ሴት ጉድ ሞርኒንግ ብላችሁ ለሁለቱም ትጠቀማላችሁ። ሀይ ብንል ሀይ ብንል ከዚህ ጋር ላይ ናውን ወይም ፕሮናውን ከገባ ኦኬ፣ ምክንያቱም ጀንደሩን አይደንቲፋይ ሊያደርግ ይችላል። ምሳሌ ሀይ ሳራ ብንል እኛ ያች ሳራ የሚባለው ስም ለሴት ብዙ ጊዜ ስለሚጠቅም እንዴት ነሽ ልንል እንችላለን። ይህን ህን አጠፋና ሽ ተክተን፣ ሀይ ዳኒ ብንል ለምሳሌ ይህ ለወንድ አይደንቲፋይ ስለሚያደርግ እንዴት ነህ ልንል እንችላለን። ይህ ጄኔራላይዝ ስለሆነ እናንተ ለፈለጋችሁት ሰው ናውን ኤምፕሮናውን እያስገባችሁ ሀይ ሰምቲንግ ሜል ኦር ፊሜል እዩ ዋት ቱ ኮንቨርት አንደኛውም መርታችሁ ከወንድ ወይም ሴት ማስገብታችሁ መጠቀም ትችላላችሁ ማለት ነው። እሺ ወደ ቀጣዩ ስላይድ ስንሄድ ሃው አሪዩ እንላለን። ለምሳሌ ሃው አሪዩ ስንል እንደምን ነህ ወይም እንደምን ነሽ። እዚህ ጋ እንግሊዘኛው ወርድ ስታዩት ሃው አሪዩ ስንል ለሴት ወይም ለወንድ እንደምን ነህ ወንድ ከሆነ፣ እንደምን ነሽ ሴት ከሆነች ለሁለቱም እንጠቀማለን ማለት ነው። ይኖር ስለዚህ ለእናንተ የበለጠ ይጠቅማችኋል። አይ አም ፋይን ሀው ኢዝ ኢት ጎይንግ እንግዲህ አይ አም ፋይን እኔ በጣም ደህና ነኝ። ሀው ኢዝ ኢት ጎይንግ እኔ ደህና ነኝ። እንዴት ነህ ወይም እንዴት ነሽ። እንግዲህ አሁን እናንተ አይ አም ፋይን ሀው ኢዝ ኢት ጎይንግ ካሊድ ብንል ካሊድ የወንድ ስም ስለሆነ እናንተ እንዴት እኔ ደህና ነኝ እንዴት ነህ ካሊድ ልትሉ ትችላላችሁ። ይህ ሴት ከሆነ ደግሞ አይ አም ፋይን ሃው ኢዝ ኢት ጎይንግ ሳራ ብንል እኔ ደህና ነኝ እንዴት ነሽ ሳራ። እናንተ ከዚህ ጋር አስገብታችሁ ማለት ነው። ስለዚህ ከዚህ ጋር ላይ ጀኔራላይዝ የሆነውን እናንተ ትጠቀሙበታላችሁ ብዬ ጀኔራል ሩሩን ስለሆነ ለወንድና ለሴት እየቀያየራችሁ መጠቀም ትችላላችሁ። ከዛ ኖት ግሬት ወይም ምንም አለልም ወይም ለክፉ አይሰጥም የሚል አይነት ነገር ማለት ነው። ሎንግ ታይም ኖሲ ዩ ዌር ሃቭ ቢን ሎንግ ታይም ኖሲ ዩ ዌር ሃብ ቢን ብዙ ጊዜ አላየሁህም የት ጠፍተህ ነው? ወይም ብዙ ጊዜ አላየሁሽም የት ጠፍተሽ ነው? ምክንያቱም ከዚህ ላይ ሎንግ ታይም ኖ ሲ ዌር ሃብ ቢን ሎንግ ታይም ኖ ሲ ዌር ሃብ ቢን እዚህ ላይ ቦታ ብቻ ነው ዌር ሃብ ቢን ሎንግ ታይም ኖ ሲዩ ዩ ዌር ሃቭ ቢን። ስለዚህ እዚህ ጋር ላይ ጾታ የሚመለከት ነገር ስለሌለ እናንተ ሴትም ሆነ ወንድ ለጠፋባችሁ ወይም ለረጅም ጊዜ ላላገኛችሁት ሰው ለሴትም ይሁን ለወንድ ልትጠቀሙት ትችላላችሁ ማለት ነው። አይ ሃቭ ቢን አውት ኦፍ ታውን ከተማ ውጭ ነበርኩ ወይም ከከተማ ውጭ ነበርኩ። አይ ሃቭ ቢን አውት ኦፍ ታውን ከከተማ ውጭ ነበርኩ። ወይም አይ ሃቭ ቢን አውት ኦፍ ሰምቲንግ፣ እናንተ ከሆነ ቦታ ውጭ ወይ አይ ሃቭ ቢን አውት ኦፍ ካንትሪ ለምሳሌ ከሀገር ውጭ ነበርኩ ልትሉ ትችላላችሁ። ስለዚህ እናንተ ጀኔራል የሆነውን እንትን ብላችሁ እናንተ ኮሚኒኬት ማድረግ ለምትፈልጉት ነገር በቀላሉ መጠቀም የምትችሉበት ጀኔራላይዝ የሆነ በጣም ዩዝፉል የሆነ ወርድ ነው ማለት ነው። አይ ሃቭ

ልትጠቀሙበት ትችላላችሁ ማለት ነው። ጭት ወንድ ከሆነ ይህን ጥያቄ ልትጠይቁት የፈለጋችሁ ሰሞኑን አላየውህም የት ጠፍተህ ነው የሚለውን ይተካላችኋል ማለት ነው። ወንድ ከሆነ ሴት ከሆነ ደግሞ ሰሞኑን አላየሁሽም የት ጠፍተሽ ነው የሚለውን ሊተካ ይችላል። ምክንያቱም ለሁለቱም ስለሚያገለግል እዚህ ላይ ጀንደር አይደንቲፊኬሽን የለውም፣ የቦታ ብቻ ነው። ዌር ሃቪዩ ቢን አይ ሃቭ ቢን ቪዚቲንግ ማይ ሪላቲቭስ አይ ሃቭ ቢን ቪዚቲንግ ማይ ሪላቲቭስ፣ ዘመዶችን ለመጠየቅ ወጥቼ ነበር። ስለዚህ ምላሽ የሚመልሰው ወንዷ ወይም ሴቷ እንደዚህ ብላች ልትመለስ ትችላለች ለዚህ ጥያቄ ዌር ሃቭ ዩ ቢን፣ የት ጠፋሽ ወይም የት ጠፋህ ወይም የት ጠፍተሽ ነው ወይም የት ጠፍተህ ነው ማለት ነው ማለት ነው በአማርኛም ስለዚህ እናንተ ለወንድም ለሴትም ቀለል አርጋችሁ ሄድነን ተጠቅማችሁ ኮሚኒኬት ማድረግ መግባባት ትችላላችሁ አይ ሃቭ ቢን ኦን ቫኬሽን እረፍት ላይ ነበርኩ ወይም አይ ሃቭ ቢን ኦን ቫኬሽን እረፍት ላይ ነበርኩ ሌላችሁ ይችላል የጠየቃችሁት ሰው ሴትም ሆነ ወንድ ይህንን ሊመልስ ይችላል እናንተን ብትጠየቁ ካላችሁበት ቦታ አይ ሀቭ ቢን ኦን ሰምቲንግ። በቃ እናንተ የነበራችሁበት ቦታ እንደዚህ ነበር ብላችሁ ልትመልሱ ትችላላችሁ ማለት ነው። አይ ሀቭ ቢን አዋይ ኦን ሆሊዳይ፣ አይ ሀቭ ቢን አዋይ ኦን ሆሊዳይ፣ ለባል ወጥቼ ነበር። ለምሳሌ እናንተ ወይህን ወይህን ወይም ሌላ ቦታ የሄዳችሁበትን አይ ሀቭ ቢን ሰምቲንግ ብላችሁ ልትመልሱ ትችላላችሁ ማለት ነው። ወሳኝ ነገር ነው። ጊቭ ማይ ሪጋርድስ ቱ ዮር ማዘር ጊቭ ማይ ሪጋርድስ ቱ ዮር ማዘር እናትህን ሰላም በልልኝ። እንግዲህ የጠየቃችሁት ሰው ከዚህ ላይ ጀንደሩ ወንድ አድርጋችሁ ነው ማለት ነው። እናንተ ለሴት ከሆነ የጠየቃችሁት እናትህን ወይም እናትሽን ሰላም በይልኝ ብላችሁ ሊሆን ይችላል። ግን ከዚህ ላይ እናንተ ለሴቶቹም ሆነ ለወንድ ብትጠቀሙት ለሁሉም ያገለግላል። ታንክ ዩ አይ ዊል ወይም ታንክ ዩ ታንክ ዩ አይ ዊል። እሺ እነግርልህ አለሁ ወይም እነግርልሽ አለሁ ብላችሁ ከሁለት አንዱ መጠቀም ትችላላችሁ። እኔ ለሴት አድርጌ ተጠቅሚዋለሁ። ምክንያቱም ሴት ናት ብዬ የጠየኳት ብዬ ኤክስፔክት ስላደረጉ ነው። እናንተ ደግሞ ለወንድ ከሆነ የተጠቀማችሁበት ወንድ ሊሆን ይችላል ማለት ነው። ሳይሄሎ ቱ ዮር ፋሚሊ ሳይ ሄሎ ቱ ዮር ፋሚሊ፣ ቤተሰብሽን ሰላም በይልኝ። ስለዚህ እኔ ለሴት አድርጌ የተጠቀምኩት ግን ከዚህ ላይ ጀንደር አይዴንቲፋይ የሚያደርግ ወይም ኢንዲኬተር ነገር ስለሌለ ፕሮናውንም ሆነ ናውን ይህንን ቀጥታ ለወንድም ለሴትም ትጠቀማላችሁ። ይኖሩች በአማርኛው ሲሆን ግን ቤተሰብሽን ሰላም በይልኝ ለሴት ነው የተጠቀምኩት። ቀጣይ ታንክ ዩ አይ ዊል ዱ። እሺ እልልሻለሁ አለ ማለት ነው። ስለዚህ የተጠየቀው ወንድ ነበር ብሎ ማሰብ ነው። ስለዚህ እናንተ ለሴት ከሆነ የጠየቃችሁት እሺ እልልሃለሁ፣ ወንድ ከሆናችሁ ጠያቂዎች ማለት ነው። ይህ ጀንደር አይደንቲፋይ አያደርግም። ላገኛችሁት ሰው ሁሉ መጠየቅ ለምትፈልጉት ምላሻችሁ ይሄ ሊሆናል ሊሆን ይችላል፣ ለሴትም ሆነ ለወንድ ጊቭ ማይ ቤስት ሪጋርድስ ቱ ዮር ዋይፍ። ስለዚህ ይሄ ደግሞ ለወንድ ልጅ ከሆነ ሚስትህን ወይም የከበረ ሰላምታዬን ለባለቤትህ አቅርብልኝ ልትሉት የሚችሉ ለወንድ ነው ማለት ነው። ስለዚህ የከበረ ሰላምታዬን ለባለቤትህ አቅርብልኝ። ጊቭ ማይ ቤስት ሪጋርድስ ቱ ዮር ዋይፍ። ታንክ ዩ አይ ሰርቴንሊ ዊል በእርግጠኝነት አደርስልሻለሁ እንደዛ እንደዚያ ላለችው ሰው እሱ ደግሞ የምላሽ መለሰ ማለት ነው። ዊል አይ ሃብ ቱ ጎ ናው ዊል አይ ሃብ ቱ ጎ ናው፣ በል እንግዲህ አሁን መሄድ አለብኝ። እንግዲህ የተጠቀመችው ከወንድ ጋር ስታወራ ስለነበረ ነው እንጂ እናንተ ዊል አይ ሃብ ጎ ዊል አይ ሃብ ቱ ጎ ናው ብትሉ ከወንድ ጋር ስተዋሩ ቆይታችሁ ሴቶቹ ትክክል ናችሁ። በልሺ አሁን መሄድ አለብኝ። ወይም ደግሞ ዊል አይ ሃብ ቱ ጎ ናው ብትሉ ከሴት ጋር ቆይታችሁ የእናንተ ትክክል ነው፣ ምክንያቱም እዚህ ላይ ጾታ ተጽዕኖ ስለማያሳድርበት። አይ ዊል ሲ ዩ ላተር አይ ዊል ሲ ዩ ላተር በኋላ እንገናኝ። እንግዲህ ወንድም ሆነ ሴት ስቀጥሩ አይ ዊል ሲ ዩ ላተር ብትሉ በትክክል አውርታችኋል ማለት ነው። አይ ሆፕ ቱ ሲ ዩ ኤገን፣ አይ ሆፕ ቱ ዩ፣ አይ ሆፕ ቱ ሲ ዩ ኤገን፣ አይ ሆፕ ቱ ሲ ዩ ኤገን። ስለዚህ ምንም እዚህ ጋር ላይም የጾታ ችግር ስለሌለ ለሁለቱም ጄኔራላይዝ የሆነ ነገር ስለሆነ በጣም አስፈላጊ ነው ትጠቀማላችሁ። ስለዚህ በጾታ ወንድም ሆናችሁ ሴት ይህንን። ኮንቨርሴሽን አስፈላጊ ነው ማለት ነው። በድጋሚ እንደምን እገናኝ ተስፋ አድርጋለሁ ልትሏት ወይም ልትሉት ትችላላችሁ። ጉድባይ ባይ፣ ደና ሁኚ ወይም ደና ሁን ልትሉ ትችላላችሁ። ጉድ ባይ፣ ባይ፣ ቻው። እንዲህ በዚሁ አጋጣሚ ባይ ባይ ባይ ብያለሁ። የመጨረሻው ስላይዳችን ነው። አቅትረፈንበታል ተጠቅመንበታል፣ ይጠቅመናል ብላችሁ ካሰባችሁ ሳብስክራይብ እያደረጋችሁ ዩቲዩባችን አበረታቱ። ሰላም ሁኑ። ባይ ባይ።